ከተማችን ላይ የንግድ ሱቆች በመቶ ሺዎች ነው እየተሸጡ የሚገኙት። በተለይም ደግሞ በመሃል ከተማ የሚገኙ የንግድ ሱቆች የቁልፍ ሽያጫቸው ብቻ ኢን ሚሊየንስ ነው። እርስዎም እንግዲህ ነጋዴ ከሆኑ ለንግዶ የሚሆኑ ቆንጆ ቆንጆ ሱቆችን አሊያም ደግሞ ለማትረፍም ከሆነ የሚፈልጉት እነዚህን የንግድ ሱቆች ገዝተው ቢያከራዩት ቢሸጡት ትርፋማ ስለሚያደርገው ዛሬ በመሃል ፒያሳ ተገኝቼ ቴምሪል ስቴት እያስገነባ ያለውን ሳይቱን እንደዚሁም ደግሞ ያላቸውን የካሬ አማራጭ ዋጋውን ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ፣ ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችሁ ቆዩ እያጣጣፋችሁ ነው። ፒያሳን ወደ ድሮዋ ለመመለስ በጣም አሪፍ ይሄ፣ ነው እንግዲህ ሳይታችሁ፣ በተደጋጋሚ ወደ እናንተ ብቅ ብያለው። አሁን ላይ የመጣውስ ግን ሳይቱንም ለማሳየት፣ እንደዚሁም ደግሞ ፒያሳ የቱ ጋ ነው የሚገኘው የእናንተ ሳይት የሚለውን ለማሳየት ነው ለተመልካቾች እና፣ እስኪ ፒያሳ ሳየቱ ጋ ነው የሚለውን ነው ዛሬ የምትነግረኝ። ሌላም ዲቴል ደግሞ በደንብ ዋጋውን ያከፋፈል ሂደቱ ብሪፍሊ፣ ስለዚህ ምን ያህል ተጠቃሚ ይሆናሉ ይሄንን ሱቆች ገዝተው የሚለውን በደንብ እናወራለን። ግን ራስን ከማስተዋወቅ ብትጀምርልኝ። አማኑኤል እባላለሁ የትምህርት ፕሮፐርቲስ የሽያጭ አማካሪ ነው። እንግዲህ እንኳን ደህና መጣችሁ። ሳይታችን የሚገኘው አራዳ ጊዮርጊስ አደባባይ ፊት ለፊት ነው ወይ ደግሞ ሀገር ፍቅር መረጃ ላይ መንገዱ ላይ ነው ያለው። ከሳይታችን ፊት ለፊት ግዙፍ የመኪና ተርሚናል እየተገነባ ነው ያለው። በከተማ መስተዳደሩ እየተገነባ ያለ በጣም ትልቅ ከ10 እስከ 15 መኪኖችን መያዝ የሚችል የታክሲ የባስ ሲሆን የፓርኪንግ አገልግሎት ትልቅ ተርሚናል እየተገነባ ነው። እሱ ፊት ለፊት ነው እንግዲህ ሳይታችን የሚገኘው አራት ሺ ሁለት መቶ ካሬ ላይ እንደምትመለከቱት ሰፊ ቦታ ላይ የሚገነባ ዘመናዊ ገበያ ሞል ነው። በውስጡ እንግዲህ የተለያዩ አምኒቶች ይኖሩታል። የሁለት ቤዝመንት የመኪና ማቆሚያ ፓርኪንግ ይኖረዋል። ቴራስ ይኖረዋል፣ ገበያው ደንበኞች አረፍ ብለው የሚዝናኑበት የመጨረሻው ፎቅ ላይ ደግሞ ቴራስ ይኖረዋል። ይህ መልካም እንግዲህ፣ እስቲ እዚህ አካባቢ ምን ያህል ተጠቃሚ ይሆናሉ? አሁን ሱቅ ስንት እየተከራየ ነው? ለምሳሌነት እንኳን ብንወስድ እዚሁ አካባቢ ላይ ፒያሳ ላይ በፊት የነበሩት እዚህ አካባቢ የተነሳባቸው የፈረሰባቸው ነጋዴት እዚሁ አካባቢ ላይ አራት ኪሎ ዝቅ ብለን እዚሁ ፒያሳ ኤሌክትሪክ ህንፃ ላይ ሱቆች ሚኒመም ከሁለት መቶ እስከ ሁለት መቶ ሀምሳ ሺህ ብር ኪራይ እየተከራዩ ነው ያሉት። እንግዲህ ቁልፍ ሽያጩ ጋር ደግሞ ከገባን በጣም ትልቅ ዋጋ ነው እያወጣ ያለው። ፒያሳ እንግዲህ ወደ ቀድሞ አቋሟ እየተመለሰች ነው። እንቅስቃሴውም እንደምታየው ሞቅ ብሏል። ኮንስትራክሽን ስራዎችም ፈጠን ያሉ የተሰሩበት ያለበት ሁኔታ ነው ያለው። እንግዲህ እዚህ ጋር አካባቢ ሁለተኛው የገበያ ማዕከል የመሆን ከመርካቶ ቀጥሎ ሰፊ የንግድ እንቅስቃሴ የሚደረግበት እንዲሁም ስታንዳርዱን የጠበቀ የገበያ ማዕከል ለምሳሌ ከዚህ በፊት እንግዲህ ከውጭ የሚመጡ የንግድ ተቋማት እንደነዛራ አንድ ኢንፋሽን ነው ካምፓኒዎች፣ ሱቆች መክፈት አይችሉም ነበር። ስለዚህ አሁን ግን ለእነሱ የሚመጥን መንገድ፣ ስታንዳርዱን የጠበቀ ዘመናዊ የገበያ ማዕከል እየተገነባ ያለው ስለዚህ ውጤታማ ነው የሚሆኑት። እዚህ መጋረጃ ቤት ሊሆን ይችላል፣ ለወርቅ ቤቶች እንዲሁም ደግሞ ለቢሮ መሆን ይችላል። አማካይ ቦታ ነው እንዲህ ማህበራት እንደ ቢሮ ሊይዙት የሚችሉበት አይነት ቦታ ነው። ተጠቃሚ ነው የሚሆኑት እዚህ አካባቢ ላይ የከተማችን ምርት ስለሆኑ ነው። ስለዚህ እንግዲህ ከዚህ ቀደም እኔ ቴምርን የማውቀው በአፓርትመንቶቹ ተመጣጣኝ ዋጋ በተለይም እዚህ መሀል ፒያሳ በሚገኘው አፓርትመንቱ በተመጣጣኝ ዋጋው ነው እና እዚህ የንግዱ ሱቆቹስ ላይ ዋጋው ተመጣጣኝ ነው ወይ? ምን ያህልስ ነው ዋጋው? እንግዲህ ዋጋው በጣም ተመጣጣኝ ነው። ለበለጠ ግን ቢሮ ላይ ኢንጂነር ማርታን በደንብ ዲቴል የሆኑ ኢንፎርሜሽኖች እሷ ገለጻ ትሰጥሻለች። የካሬ አማራጮቹን ያከፋፈል ሁኔታውን፣ ቀጣይ ክፍያዎችስ ስ እንዴት ነው፣ ቅድመ ክፍያው እንዴት ነው የሚለው በስፋት ደግሞ ቢሮ ላይ ሰፊ ገለጻ ትሰጥሻለች። መልካም እንዴት ናችሁ አለን ይመስገን እንዴት ናችሁ አለን ይመስገን እንግዲህ ከሳይት ቀጥታ ወደ ኦፊሳችን የመጣውት ሳይት ላይ በተወሰነ አሁን ሳይቱ ያለበትን ሁኔታ የት አካባቢ ነው ያው መሀል ፒያሳ ሱቅ አለ ሲባል ፒያሳ ግን ምኑጋ ነው የሚለውን ለማሳየት እንዲሁም ደግሞ ህንጻው ላይ ምን ምን ያካትታል የሚለውን ለተመልካቾች አድርሻ ያለው አሁን ደግሞ ወደ አንቺ ብቅ ያልኩት ስለ ዋጋው እና ሌሎች አማራጭ ሳይቶች ካሉ ደግሞ እሱን ለማድረስ ነው እራስሽን ከማስታወቅ ጀምሪልኝ በጣም አሪፍ እንግዲህ፣ በድጋሚ እንኳን ደህና መጣሽ። እኔ ማርታ አባላለሁኝ በቴምር ፕሮፐርቲስ ወይም በቴምር ሪል ስቴት በሴል ሱፐርቫይዘር ፖዚሽን ነው እየሰራው ያለሁት። ሳይታችን እንግዲህ ጥሩ አግኝተሻዋል ብዬ አስባለሁ። እኛ አንቺ ቆንጆ ላይ ነው አሪፍ ሎኬሽን ላይ የሚገኝ በጥሩ ዋጋ እየተሸጠ ያለ እኛም ደግሞ እንደ ካምፓኒ በደንብ እየሰራንበት ያለ ነው አንደኛው ፕሮጀክታችን ነው። ከሎኬሽኑ ልጀምርልሽ እና ፒያሳና አካባቢ ላይ ከአሁን በፊት እንደምናውቀው በጣም ጥሩ የሚባል የንግድ እንቅስቃሴ የነበረበት አካባቢ ነው። ለምሳሌ ያክል ኮስሞቲክስ ቤቶች፣ ወርቅ ቤቶች መጋረጃና ምንጣፍ ቤቶች፣ የኮንስትራክሽን እቃዎች በስፋት እዛ አካባቢ ላይ የንግድ እንቅስቃሴያቸውን በደንብ ሲያስኬዱበት የቆየ ሎኬሽን ነው። ስለዚህ አሁን መንግስት ፕላኑ ምንድን ነው? ፒያሳና አካባቢዋ ላይ የነበረውን የንግድ እንቅስቃሴ በተሻለ ሁኔታ ለማስቀጠል ነው። እንግዲህ ያንን አካባቢ ሙሉ በሙሉ እንዳየሹ የእኛ ሳይት ከሚገኝበት ከላይ ከሚኒሊክ አደባባይ ጀምሮ እስከ ታች እስከ መኮንን በአቅላባ ቤት ተብሎ የሚጠራው አካባቢ ድረስ የሚገኙ ፕሮጀክቶችን ያለፈው አመት ላይ አፍርሶ ወደ ልማት ሲያስገባው ሙሉ በሙሉ የገበያ ማዕከላት ወይም የንግድ ሱቆች ብቻ እንዲገነቡ ነው ፈቃድ የሰጠው። ያ ማለት ደግሞ ምንድን ነው መንግስትን ፕላን ያደረገው ሙሉ በሙሉ ያንን አካባቢ የኮመርሻል ዲስትሪክት ወይም የንግድ ቀጠና ለማድረግ ነው ያሰበው። ሶ ያ ማለት ምንድን ነው እንግዲህ የነበረውን የንግድ እንቅስቃሴ በተሻለ ሁኔታ ለማስቀጠል እና አሁን ላይ ደግሞ በተለይ መርካቶ ላይ የምናየውን የንግድ እንቅስቃሴ በቅርብ ርቀት ፒያሳም ላይ ለመድገም ነው ፕላን አድርጎ እየተንቀሳቀሰ ያለው። ስለዚህ ድርጅታችን እንግዲህ እንዳልኩት ቅድም ያለፈው አመት ወደ 2016 መጨረሻዎቹ ነሐሴ አካባቢ ላይ ፒያሳን አፍርሶ ወደ ልማት ሲያስገባ መንግስት ሶስት የሚሆኑ ቦታዎችን ነው በሊዝ ጨረታ የወሰድ ነው። ስለዚህ አሁን አንቺ የጎበኘሽው ወይም ደግሞ አሁን ላይ ግንባታና ሽያጭ ላይ ያለው የመጨረሻውና ሶስተኛው ፕሮጀክታችን ነው የሚሆነው። እንዳየሽው እንግዲህ ከሚኒሊክ አደባባይ ፊት ለፊት ነው የሚገኘው ፕሮጀክቱ ወደ 4000 ካሬ ላይ ያረፈ ግዙፍ የሆነ ዘመናዊ የገበያ ማዕከል ነው እንግዲህ እየገነባን ያለ ነው። እዛ ሳይት ላይ ከሳይታችን በቅርብ ርቀት ደግሞ ምናልባት ሳይቱንም ስትጎበኛ ተሸዋል ብዬ አስባለሁኝ። ከሳይታችን ፊት ለፊት ደግሞ መንግስት እያስገነባው ያለ በጣም ብዙ መኪኖችን ፓርክ ማድረግ የሚችል ፓርኪንግ ስቴሽን እየተገነባ ነው ያለው። እሱ በራሱ ደግሞ ሌላ የኛን ወኪን ከስተመር የሚጨምር ነው። የተሻለ የንግድ እንቅስቃሴ እንዲኖር ደግሞ የራሱን አስተዋጽኦ ያደርጋሉ ከሚባሉ ነገሮች መካከል አንደኛው ነው የሚሆነው። ከዛ በተጨማሪ ከአደባባዩ ፊት ለፊት እንደመሆኑ ደግሞ ወደ አራት አምስት የሚሆኑ ዋና አስፋልት መንገዶችን የሚያዋስን ፕሮጀክት ነው። ከመርካቶ በቅርብ ርቀት ላይ ነው ያለ ነው። ይሄ ማለት ምንድን ነው? እንግዲህ የተሻለ የንግድ እንቅስቃሴ ያለበት አካባቢ ነው። አንች ራሱ አሁን ሳይቱ ላይ በሄድሽበት አጋጣሚ በእርግጠኝነት ያለውን ፍለው በደንብ አይተሻዋል ብዬ አስባለሁ። የቀድሞ ፒያሳ በደንብ እየተመለሰች ነው ያለችው። ከዛም በተሻለ ሁኔታ እንግዲህ የንግድ እንቅስቃሴውን ለማስቀጠል ነው መንግስት ፕላን አድርጎ እየተንቀሳቀሰ ያለው። እኛም ደግሞ እሱን ዓላማ ለማሳካት ነው እንግዲህ እየገነባንም እየሸጥንም ያለ ነው። በጣም ጥሩ እንግዲህ፣ ስለ ሎኬሽኑ እሱም በደንብ አብራርቶልኛል። አንቺም እንደነገርችኝ እንግዲህ በጣም ተፈላጊ የሚባል ቦታ እና ፒያሳን ወደ ድሮ ለመመለስ የመርካቶን አይነት ድባብ ደግሞ አሁን በሚገነቡት ሕንፃ ላይ ማምጣት ይመስለኛል፣ ሞደርን በሆነ መልኩ። ስለዚህ እነዚህ ሱቆች በካሬ ስንት ነው የሚሸጡት? በፍሎር ፍሎር የዋጋ ልዩነት ካለውም በየፍሎሩ ያለውን ዋጋ እያይዘሽ ብትነግሪኝ በጣም አሪፍ ምንድነው መሰለሽ ፕሮጀክቱ የአንድ አመት ከስድስት ወር ፕሮጀክት ነው። ስለዚህ በዚህ አንድ አመት ከስድስት ወር ውስጥ ሙሉ በሙሉ አጠናቀን ለደንበኞቻችን የምናስረክበው ፕሮጀክት ነው የሚሆነው። ስለዚህ ግንባታውን መሰረት አድርገው ደንበኞቻችን ደግሞ በግንባታው ሂደት መሰረት በዚህ አንድ አመት ከስድስት ወር ውስጥ ከፍለው የሚያጠናቅቁበትን የክፍያ እስኬጁል ሴት አድርገን ነው ወደ ገበያው የወጣ ነው። ዋጋው ጋር ስመጣልሽ እየሸጥን ያለ ነው በኢትዮጵያ ብር ነው ያም ማለት ምንድን ነው፣ በዚህ አንድ አመት ከስድስት ወር ውስጥ ማርኬቱ ላይ የሚታዩት ማንኛውም ለውጦች ማለትም የግንባታ እቃዎች ዋጋ ለውጥ ቢኖር፣ ዶላር ቢጨምር፣ ነዳጅ ቢጨምር፣ ማንኛውም ደንበኛችን አንድ የመቶ ከኛ ጋር ኮንትራት ፈርሞ ኮሚትመንት ከገባ ወይም ከጀመረ በኋላ ማርኬቱ ላይ የሚታዩ ለውጦች በሙሉ ምንም አይነት አፌክት የሚያደርገው ነገር አይኖርም ማለት ነው። ወደ አከፋፈሉ ና ወደ ዋጋው ወደ ካሪው ስመጣልሽ ባለ አምስት ወለል የሆነ ዘመናዊ የገበያ ማዕከል ነው እንግዲህ እየገነባን ያለ ነው። ሰው እዚህኛው ፕሮጀክታችን ላይ ከግራውንድ ጀምሮ እስከ አምስተኛ ፍሎር ድረስ የሚቀሩን የንግድ ሱቆች አሉ። ስለዚህ እንደ ፍሎራቸው ወይም እንደሚገኙበት ወለል የካሬ ዋጋቸው፣ ቅድመ ክፍያና አጠቃላይ ዋጋቸው የተለያየ ነው የሚሆነው። በሬንጅ ስነግርሽ ግን ከሶስት ሚሊዮን ዘጠኝ መቶ ሺህ ብር አጠቃላይ ዋጋ ጀምሮ እስከ ሰባት ሚሊዮን ብር የሚያወጡ የንግድ ሱቆችን ነው ለሽያጭ ይዘን የቀረብ ነው። እያንዳንዱ ፍሎር ላይ ያሉትን ደግሞ የንግድ ሱቆቻችን የካሬ ስፋት፣ ዋጋና ቅድመ ክፍያ ደግሞ በዝርዝር ስናያቸው ለምሳሌ ከላይ ልጀምርና አራተኛና አምስተኛ ላይ የሚገኙ የንግድ ሱቆቻችን የ20 ካሪ ስፋት ይኖራቸዋል። ኦኬ። አጠቃላይ ዋጋቸው 3 ሚሊዮን 900 ሺህ ብር ነው የሚሆነው። ከዚህ 3 ሚሊዮን 900 ሺህ ብር ላይ ቅድሚያ ከእናንተ የሚጠበቀው ወይም ከደንበኞች የሚጠበቀው 900 ሺህ ብር ብቻ ነው የሚሆነው። ቀሪውን እንግዲህ ግንባታውን መሰረት አድርገው በአንድ አመት ከ6 ወር ውስጥ ነው ከፍለው የሚያጠናቅቁት ማለት ነው። ወደ ታች ስንወርድ ደግሞ ሶስተኛ ፍሎር ላይ የሚገኙት የንግድ ሱቆቻችን ወደ 4 ሚሊዮን 200 ሺህ ብር ይሆናል፣ አጠቃላይ ዋጋቸው። የካሬ ስፋታቸው በተመሳሳይ የ20 ካሬ ስፋት ነው የሚኖራቸው። ቅድሚያ ከደንበኞቻችን የምንጠይቀው አንድ ሚሊዮን 200 ሺህ ብር ብቻ ነው የሚሆነው። ወደ ታች ስንወርድ ሁለተኛ ፍሎር ላይ የሚገኙት የንግድ ሱቆቻችን ደግሞ አጠቃላይ ዋጋቸው ወደ 4 ሚሊዮን 800 ሺህ ብር ያወጣሉ። ቅድሚያ የሚጠበቀው ከደንበኛው 1 ሚሊዮን 500 ሺህ ብር ብቻ ነው የሚሆነው። በተመሳሳይ አንደኛ ፎቅ ላይ ያሉት የንግድ ሱቆቻችን አጠቃላይ ዋጋቸው የሚሆነው ወደ 5 ሚሊዮን 500 ሺህ ብር ይሆንና ቅድሚያ ግን ከደንበኞቻችን ሁለት ሚሊዮን ብር ብቻ ነው የምንጠይቀው ጠይቀው ቀሪውን በአንድ አመት ከስድስት ወር ግንባታው መሰረት አድርገው ከፍለው የሚያጠናቁበትንም የክፍያ እስኬጁል ነው እንግዲህ ያመቻቸ ነው ግራውንድ ፍሎር ላይ ደግሞ የሀያ ካሬ ስፋት ያላቸው የንግድ ሱቆችን በሰባት ሚሊዮን ብር ብቻ ነው እየሸጥን ነው ያለ ነው ስለዚህ ደንበኞቻችን ቅድሚያ የሚከፍሉት ወይም ደግሞ መሀል ከተማ ፒያሳ ላይ የንግድ ቀጠና በሆነችው አዲስ ፒያሳ ላይ እንግዲህ ግራውንድ ላይ ሀያ ካሪ ስፋት ያለው የንግድ ሱቅ ሴኪር ለማድረግ ወይም ለመግዛት የሚጠበቅባቸው ሚኒመም አማውንት ሁለት ሚሊየን ስምንት መቶ ሺህ ብር ነው። ቀሪውን እንግዲህ አንድ አመት ከስድስት ወር ፕሮጀክት ነው ብዬ ሻለው ግንባታውን መሰረት ያደረገ የክፍያ ስኬጁ ነው፣ ሴት ያደረግ ነው። ያም ማለት ምንድን ነው እያንዳንዱ የግንባታ ደረጃ ላይ ወይም ውሉ ላይ ያስቀመጥ ነው የፕሮግረስ ደረጃ ላይ ሳይደርስ ደንበኞቻችንን ክፍያ አንጠይቅም። እነሱም ደግሞ ክፍያውን የሚከፍሉት ወይም የሚጠበቅባቸው የተባለው የግንባታ ደረጃ ላይ ሲደርስ መድረሱን ቼክ አድርገው ነው እየከፈሉ የሚቀጥሉት። ስለዚህ በዚህ አንድ አመት ከስድስት ወር ውስጥ እኛም ማጠናቀቅ እናስረክባለን፣ ደንበኞቻችንም ደግሞ ክፍያቸውን ያጠናቃሉ ማለት ነው። መልካም እንግዲህ፣ ከዘጠኝ መቶ ሺህ ብር ጀምሮ ነው ሱቆች አሉ ያል። ስለዚህ አከፋፈል ሂደቱ ከዛ በኋላ በየምን ያህል ጊዜ ነው የሚከፍሉት? በአመት ከስድስት ወር ማጠናቀቅ ይኖርባቸዋል ግን በየምን ያህል ጊዜ ነው የሚከፍሉት የሚለው እና አማራጭም ደግሞ ካለ ያከፋፈል ሂደቱ ሊያዘጋጃችሁላቸው አማራጭ ካለ እሱን አያይዘሽ ንገር። መልካም። ከአከፋፈሉ ጋር ተያይዞ ያለው አማራጭ ምንድን ነው መሰለች፣ እንዳልሽው አሁን ከ900 ሺህ ብር ቅድመ ክፍያ ጀምሮ መክፈል ለሚችሉ ደንበኞቻችን የሱቅ ባለቤት መሆን የሚችሉበትን እድል ነው ያመቻቸ ነው። ቀጣይ ያሉት ክፍያዎች ላይ በዚህ አንድ አመት ከስድስት ወር ውስጥ በግንባታው ሂደት መሰረት ነው ወደ ሰባት የሚሆኑ ክፍያ ዙሮች አሉ። ያንን መሰረት አድርገው ነው ከፍለው የሚያጠናቅቁት። ስለዚህ በየምን ያክል ጊዜ ይደርሳል የሚለውን እንዳልኩሽ ግንባታውን መሰረት ያደረገ የክፍያ እስኬጁል ስለሆነ በየሶስት ሶስት ወሩ፣ በየአራት፣ በየአምስት ወሩ ልልሽ አልችልም። ነገር ግን ግንባታውን መሰረት ያደረገ የክፍያ እስኬጁል መሆኑ አንደኛ ለደንበኞቻችን የሚሰጠው ትልቁ አድቫንቴጅ ምንድን ነው? እኛም ላልገነባ ነው ክፍያ እንጠይቅም። ደንበኞችም ደግሞ ለሚገነባው እና ለተሰራው ስራ ብቻ ነው ክፍያቸውን እየከፈሉ የሚሄዱት። ስለዚህ ልክ የግንባታ ሂደቱን መሰረት አድርገው ግንባታው ሲጠናቀቅ እነሱም ክፍያቸውን ከፍለው ያጠናቅቃሉ ማለት ነው። ከዛ ውጭ ግን እንዳልኩሽ ከ900 ሺህ ብር ጀምረው መክፈል የሚችሉበትንም የክፍያ ስኬጁል አመቻችተን ቢሆንም የሚወጣ ነው ከፍ አድርገው መክፈል ለሚችሉ ደንበኞቻችን ግን እስከ 10% ድረስ የሚደርሱ ልዩ ቅናሾችንም አመቻችተናል። ኦኬ ሶ በእንደዚህ አይነት መንገድ ነው እንግዲህ እየሸጥን ያለ ነው። ስለዚህ ካልተገነባ አይከፍሉም፣ ካልተገነባ አይከፍሉም። ቴምርስ በቃሉ ተገኝቶ እነዚህን የንግድ ሱቆች በአመት ከስድስት ወር ውስጥ ለማስረከብ ምን ያህል እየሰራ ነው? ተመልካቾችም ደግሞ ምን ያህል ይመኗቸው? በጣም አሪፍ። ምንድን ነው መሰለሽ፣ ድርጅታችን ካሁን በፊት መቼም ታውቆታላችሁ ብዬ ነው ብዙ ያላውራው ስለ ድርጅታችን። ቴምር ፕሮፐርቲስ ወይም ቴምር ሪል ስቴት ከተቋቋመ ወይም ሪል ስቴትን ማልማት ከተሰማራበት ጊዜ ጀምሮ ኦልሞስት ሰባት አመታትን አሳልፏል። በእነዚህ ጊዜያቶች ውስጥ ወደ ስምንት የሚሆኑ ፕሮጀክቶችን የተለያዩ አካባቢዎች ላይ በተባለው ጊዜ ገንብተን አጠናቀን አስረክበናል። ካስረከብናቸው ፕሮጀክቶች በተጨማሪም ደግሞ አሁን ላይ አክቲቭ የሆኑ ወይም ግንባታ ላይ ያሉ የተለያዩ ቦታዎች ላይ የሚገኙ ፕሮጀክቶች አሉ። ለምሳሌ ወደ ሳር ቤት አካባቢ፣ ወደ አያትና ወደ ተክለ ሃይማኖት ያሉ እንዲሁም ፒያሳ ላይ አፓርትመንቶችንም ጨምሮ እየገነባናቸው ያሉ የተለያዩ ፕሮጀክቶች አሉ። ስለዚህ እነዚህ ፕሮጀክቶች በተቀመጠላቸው እስኬጁል መሰረት እየተገነቡ፣ ደንበኞቻችንም ደግሞ በተቀመጠላቸው የክፍያ እስኬጁል መሰረት ክፍያቸውን እየፈጸሙ ነው እየሄዱ ያሉት ፕሪቬስ የመጣንበት ኤክስፔሪንስ ትራክ ወይም ከአሁን በፊት ያስረከብ ናቸው ገና ግንባታም ላይ ያሉ ፕሮጀክቶቻችን ለደንበኞቻችን ጋራንቲ መሆን የሚችሉ ነገሮች ናቸው ብለን እናስባለን። ከዚህ በተጨማሪም ደግሞ ፒያሳና አካባቢዋ ላይ እንግዲህ ያለውን ነገር እናንተም ታውቁታላችሁ። ፈርሶ እንደ አዲስ እየለሙ ካሉ የከተማችን አካባቢዎች መካከል የመጀመሪያዋና ግንባር ቀደማ ፒያሳ ናት። ሰው ከመዘጋጃ ቤቱ በቅርብ ርቀት ላይ ነው የምንገኘው። የኮሪደር ልማቱ ራሱ ሲጀምር የተጀመረው ከፒያሳ ነው። እሱም የሆነበት ምክንያት ስላለ ነው። ስለዚህ ይሄ ፕሮጀክት ኮንሲደር የሚደረገው ወይም የሚታየው ልክ እንደ መንግስት ፕሮጀክት ነው። ያም ማለት ምንድነው? መንግስት አፍርሶ ወደ ልማት ያስገባው ቦታ ስለሆነ እኛ ራሱ ላይክ ግዢ ሲፈጸም እኛና ደንበኞች የምንዋዋለው ውል እንዳለ ሁሉ እኛም ከመንግስት ጋር ኮንትራክት ተፈራርመን በዚህ አንድ ዓመት ከስድስት ወር ውስጥ ፕሮጀክቶችን ሙሉ በሙሉ አጠናቀን ወደ ስራ እንድናስገባ የተሰጠን አቅጣጫ አለ። ሶ ፕሪቬስ ከነበረን ኤክስፔሪያንስ ትራክ በተጨማሪ ደግሞ እንዳልኩሽ ፒያሳ ላይ መገኘቱ በራሱ መሀል ከተማ መሆኑ ከመዘጋጃ ቤቱ ፊት ለፊት መሆኑና የአካባቢ ፈርሶ ድጋሚ ወደ ልማት የገባ ቦታ ስለሆነ ልክ እንደ መንግስት ፕሮጀክት ጠዋትም ማታም እየተሰራበት ያለው ሁኔታ ነው ያለው። ከዚህ በተጨማሪም አንድ ደንበኛ መቼም እኛ ጋር መጥቶ ቅድመ ክፍያውን ከፍሎ ውል ከተፈራረመ እና ደረሰኝ ከቆረጠ በኋላ ነገ ነገ ወዲያ በቃል የምንላቸው ወይም ደግሞ የተሰጡት አቅጣጫዎች እና ፕሪቪየስ የመጣንበት ኤክስፔሪያንስ ትራክ ብቻ አይደለም ገቨርን የሚያደርገን ውሉም ላይ የተቀመጡት ነገሮች ናቸው እኛንም እናንተንም ገቨርን ሊያደርጉን የሚገባው። ስለዚህ ውሉ ላይ ደግሞ በግልጽ የተቀመጠ በአል ነው ጊዜ ውስጥ ገንብተን አጠናቀን ለደንበኞቻችን ማናስረክብ ከሆነ እስካሁን ከታየው ወይም ከተለመደው በላይ እስከ 20 ፐርሰንት ድረስ ቅጣት እንደምንቀጣ ያ ማለት ምንድነው? በአንድ ደንበኛ ሳይሆን እንዳልኩሽ ወደ አራት ሺ ካሬ ላይ ያረፈ እጅግ በጣም ዘመናዊ የሆነ ሰፊ የገበያ ማዕከል ነው እየገነባን ያለ ነው። ስለዚህ እስከ ሀያ ፐርሰንት ድረስ በእያንዳንዱ የንግድ ሱቆች ላይ ወይም እያንዳንዱ ደንበኞቻችን በከፈሉት አማውንት እስከ ሀያ ፐርሰንት ድረስ ቅጣት እንደምንቀጣ ወይም እንደምንከፍል ሁሉም ላይ በግልጽ ተቀምጧል። ስለዚህ አሁን የጠቀስኩልሽ ነገሮች ደንበኞቻችን እንዳልሹ በተባለው ጊዜ ለመረከቡ ትልቅ ጋራንቲ ይሆናቸዋል ብዬ አስባለሁ። መልካም እንግዲህ እንዳልሽኝም በቃላችሁ መሰረት ልታስረክቡ በደንብ እየሰራችሁ ነው ያላችሁት። ዋጋውንም አየን፣ ያከፋፈል ሂደቱንም፣ ሎኬሽኑም ቦታው ላይ ተገኝቼ ነው ዛሬ ለተመልካቾች ያሳየሁት። ግን ይሄ ብቻ አይደለም፣ ቴምር አሁን ላይ እየሰራ ያለው ብዙ ሳይቶች አሉ እና ያሉትን የሳይት አማራጮች ስቲ በጣም ብዙ ናቸው ነው እንኳን አውቀው። ስለዚህ በተወሰነ እንያቸው። በጣም አሪፍ እንዳልሽው እንግዲህ አሁን ላይ ድርጅታችን ለኑሮ ምቹ ለኢንቨስትመንት ደግሞ አዋጭ የሚባሉ የከተማችን አካባቢዎች ላይ የመኖሪያ አፓርትመንቶችን የንግዱ ሱቆችን ነው በተለያዩ አማራጮች እየገነባን እየሸጥን ያለ ነው። ስለዚህ በአፓርትመንት ደረጃም ደግሞ እዛው ፒያሳ አካባቢ ሊሴ ገብረ ማርያም ትምህርት ቤትን ታውቂዋለሽ ብዬ አስባለሁኝ። ሰው ከዚህ ከታዋቂው ትምህርት ቤት አጠገብ ደግሞ ከባለ አንድ እስከ ባለ ሶስት መኝታ በተለያዩ የካሬ አማራጮች ረዘም ባለ የክፍያ እስኬጁል ደግሞ አፓርትመንቶችንም ለገበያ አውጥተናል እየሸጥን እየገነባን ያለ ነው። ከዚህ በተጨማሪ ወደ ተክለ ሃይማኖት አካባቢና ወደ አያት አካባቢም ግንባታ ኦልሞስት 80 ፐርሰንት አካባቢ እየተጠናቀቀ በካሬ ከ69 ሺህ ብር ጀምሮ ባለ ሁለት እና ባለ ሶስት መኝት አፓርትመንቶችንም እየሸጥን ያለ ነው። እንዳልሹው እንግዲህ ድርጅታችን የከተማችን የተለያዩ አካባቢዎች ላይ የመኖሪያ አፓርትመንቶችን የንግድ ሱቆችን፣ እንዳልኩት በተለያዩ የካሬ አማራጮች፣ በተለያየ የካሬ ዋጋ፣ በተለያየ የክፍያ መንገድና ይህም ማለት ለምሳሌ አያት ፕሮጀክታችን ላይ ደንበኞቻችን ተረክበው በረዥም አመት መክፈል የሚችሉበትንም ለየት ያለ የክፍያ መንገድም አመቻችተን ነው ወደ ገበያው እየወጣ ነው። እንግዲህ እንደ አጠቃላይ አሁን ላይ ድርጅታችን በእንደዚህ አይነት የግንባታና የሽያጭ ሁኔታ ላይ ነው ያለው። መልካም እንግዲህ በመረጡት ተመልካቾች በመረጡት ቦታ ምናልባትም ቤት ላይ ሊሆን ይችላል። ኢንቨስት ማድረግ የሚፈልጉት ወይም ደግሞ በዚህ ሰዓት ቤት መግዛት አስፈልጓቸው ይሆናል። በተለይም ግን አሁን ላይ በደንብ ከተማችን ላይ የሌለው ሱቅ ነው። ሱቅ በደንብ የሚፈለግበት በተለይ ፒያሳ መርካቶ አካባቢ ላይ ነው። ደግሞ እናንተም እየገነባችሁ ያላችሁት መሀል ፒያሳ ነው እና የንግድ ሀሳብ ካላቸው ኦልሬዲ ንግድ ላይ ሆነው ደግሞ ሱቆችን እየፈለጉ ከሆኑ እነዚህ ሱቆች መጀመሪያ አይተው ቢወስኑ እንደኔ እመክራቸዋለሁ። አይተው ያለውን ነገር ከእናንተ ጋር መጥተው ተማክረው ቢወስኑ የተሻለ ውሳኔ ለመወሰን ይረዳቸዋል ብዬ አስባለሁ። ምክንያቱም እንዳልሽኝ በተመጣጣኝ ዋጋ ነው። ቦታውንም ሄጂ እንዳየሁት ደግሞ በጣም ለንግድ ምቹ የሚባል ቦታ ላይ ነው እና እነዚህን እንግዲህ የንግድ ሱቆች ከእናንተ መግዛት የሚፈልጉ ተመልካቾች አገር ውስጥም ከአገር ውጭ ሊሆኑ ይችላሉ። ከሀገር ውጭ ያሉ በተለይ ደግሞ በሚመልኩ ከእናንተ መግዛት ይችላሉ። በጣም አሪፍ እንዳልሹ እንግዲህ አሁን ላይ በተለይ አብዛኛው ሰው የንግድ ሱቆች ላይ ኢንቨስት ለማድረግ ከየትኛውም ጊዜ የተሻለና ትክክለኛ ወቅት ነው ብዬ አስባለሁ። ለምን ካልሽኝ ከኮሪደር ልማቱ ጋር ተያይዘው አብዛኞቹ የንግድ ሱቆች እየፈረሱ ነው የሚገኙት። ሰው በዚህ ምክንያትም ብቻ ሳይሆን ፒያሳና አካባቢውን ደግሞ መንግስት የንግድ ቀጠና ማድረጉ በራሱ እዛ አካባቢ ላይ የሚኖረውን የንግድ እንቅስቃሴ እኛም ሰራንበት አከራየ ነውም ሸጥ ነውም። ያም ማለት ምንድን ነው የግድ የንግድ ስራ ላይ ብቻ የተሰማሩ ደንበኞች አይደለም የንግድ ሱቆቻችንን እየገዙ ያሉት እንደ ኢንቨስትመንትም አስበው ደግሞ ሱቆቻችን ላይ ኢንቨስት እያደረጉ ያሉ በጣም ብዙ ኢትዮጵያውያን አሉ። ምክንያቱም ፒያሳና አካባቢዋ ላይ የንግድ ሱቆች በምን ያክል ዋጋ እየተከራዩ እንደሆነ መረጃው አላችሁ ብዬ አስባለሁኝ። በጣም በትንሹ ከ200 ከ250 ሺህ ብር ጀምሮ ነው የንግድ ሱቆች እየተከራዩ የሚገኙት። ነገ ነገ ወዲያ ደግሞ የአካባቢ የንግድ ሱቆቹ ሙሉ በሙሉ አልቀው ወደ ስራ ወደ እንቅስቃሴ ሲገባ ደግሞ በተሻለ ዋጋና በተሻለ እንቅስቃሴ በደንብ እንደሚቀጥል ባለሙሉ ተስፋ ነን። እንዳልሹ ግን የንግድ ሱቆቻችንን ወይም ደግሞ አጠቃላይ ድርጅታችን ቴምል ፕሮፐርቲስ ለሽያጭ ያወጣቸውን የንግድ ሱቆችንም ጨምሮ አፓርትመንቶችንም ኢንቨስት ማድረግ የሚፈልጉ ሙሉ መረጃ ማግኘትና ጥያቄም ካላቸው ደግሞ እኛን በምን አይነት መንገድ ያገኛሉ ካልሽኝ፣ ከስር ያስቀመጥናቸው ስልክ ቁጥሮች አሉ፣ እየደወሉልን መረጃ ማግኘት ይችላሉ። ቀጥታ ከሚደውሉልን ደንበኞቻችን በተጨማሪ እንዳልሽው ከሀገር ውጭ ያሉት ደግሞ እያደረግን ያለ ነው። እንዴት ነው? በቴሌግራም በዋትሳፕ እነዚህ ከታች የምታያቸው ስልክ ቁጥሮች አክቲቭ ናቸው። በዛ መሰረት ኮሚኒኬት ሊያደርጉን ይችላሉ። ከዚህ በተጨማሪም ደግሞ ከሀገር ውጭ ያሉ ደንበኞ ቻችን ባሉበት ሆኖ መረጃ ማግኘት ብቻም ሳይሆን ክፍያ መክፈል እና ኮንትራክት መፈረም የሚችሉባቸውን እድሎች አመቻችተን እየሰራን ያለ ነው። እንደ አጠቃላይ እንግዲህ አሁን ላይ የምን አፓርትመንትም ሆነ የንግድ ሱቅን እንደ ኢንቨስትመንት ማሰቡት፣ ለራሳቸውም አገልግሎት ለመግዛት አስበው ወደ ገበያው እየወጡ ያሉ ኢትዮጵያውያን ከምንም በላይ ቴምል ፕሮፐርቲ ያቀረባቸውን አማራጮች ሳያዩ ከኛ መረጃ ሳይወስዱ መወሰን የለባቸውም ብዬ አስባለሁ። ምክንያቱም ያሉን አማራጮች በጣም ሰፊ ናቸው። ከካሬም ሆነ ከአከፋፈልም ከተለያዩ ነገሮች አንፃር አሁን ላይ ማርኬቱ ላይ በደንብ ተመራጭ እንድንሆን ያደረገን ነገር ይሄም ስለሆነ እንግዲህ ደንበኞቻችን ከታች ባስቀመጥናቸው ቁጥሮች እየደወሉ መረጃ መውሰድ የሚችሉበትንም እድሎች አመቻችተናል ማለት ነው። መልካም፣ እኛም እንግዲህ ተመልካቾች ስልካችን ከዚህ ቪዲዮ ስር እናስቀምጣለን፣ እንዲደውሉ እንዳልሽኝም፣ ደግሞ በዋትሳፕ በቫይበር፣ በመረጡት መንገድ እናንተን ኮሚኒኬት በማድረግ አሁን ላይ ሳይቱ ያለበትን ፕሮግረስ በቪዲዮ ቻት እንዲሁም ደግሞ ደውሎ መረጃ ከእናንተ የፈለጉትን ስለ ቤቶቹም ስለ ንግድ ሱቆቹም እንዲወስዱ መልእክቴ ነው። ጊዜሽን ስለሰጠሽኝ በጣም ነው ማመሰግነው። መልካም ገበያ ይሁንላችሁ። እናመሰግናለን። እኛው መልካም ጊዜ